የተከበራችሁ አድማጮቻችን የፍቅር ቀጠሮ ሰዓት ላይ ነው የምንገኘው። እስከ ስድስት ሰዓት ድረስ አለም ሰገር ጃፋር እና ብይ እንቀጥላለን። የፍቅር ቀጠሮ ፕሮግራም አድማጮች ከሀገር ቤት ውጪ ብዙ አስተያየቶች ይሰጡናል። እኛ ሀገር ላይ መጥተው ብዙ ነገሮች ከገጠማቸው ውስጥ አንዱ መረጃ እንናገር ከዩኒቨርስቲ ዎች ጋር ይገናኛል። አድማጫችን የአሜሪካ ሳንፍራንሲስኮ አገር ግዛት ውስጥ የሚገኙ ግለሰብ ናቸው። እዛ ነው የሚኖሩት። በተጨማሪ ደግሞ ኢትዮጵያ ውስጥ ብዙ ዘመድ ያላቸው ያው ኢትዮጵያዊ ናቸው። ወንድማቸውን ለማየት ወደ ዩኒቨርሲቲ ይመጣሉ። ቀጥታ ዛ ዩኒቨርሲቲ በር ላይ የገጠማቸውን ነገር ነው ያካፈሉን። አድማጮች በመረጃ መልክ እንንገራችሁ፣ ተጨማሪ ነገሮችንም እናነሳለን። የሄዱት ወደ ጎንደር ዩኒቨርሲቲ ነው። ጎንደር ዩኒቨርሲቲ ላይ በር ላይ የወንድማቸውን ለመጠየቅ በሚሄዱበት ሰዓት ላይ ከውጭ እንደመጡ ያው በቁመናቸው በ መልካቸው እያረጋግጡና እዛ አካባቢ ያሉ ወጣቶች ሰላም ነው አባቴ፣ እንዴት ኖት? ሰላም ነው ወይ ሴት ይፈልጋሉ ብለው ይጠይቋቸዋል። በቃላቸው የተናገሩት የድምፅ ጥራት ችግር ስላለበት በቃል ለማቅረብ ስለተገደድ ነው አድማጮቻችን መረጃውን የምንነግራችሁ። እሳቸውን በጣም ይደነግጣሉ። ወንድማቸውን ለማየት ነው የሄዱት። ነገር ግን በር ላይ ማለት አልገባኝም በሚሉበት ሰዓት ችግር የለውም እንደፈለጉ በኮንዶም ከሆነ አንድ ሺህ ብር ከኮንዶም ውጭ ከሆነ ሁለት ሺ ብር ብለው ቀጥታ ይነግሯቸዋል ና እጅግ በጣም በኢትዮጵያ ጨዋነት አድገው ብዙ ሥርዓትን የሚያውቁት አቶ ጫላ ደግሞ እጅግ በጣም ገርሟቸው ይጠይቋሉ ተጨማሪ መረጃዎችን ሙሉ ለሙሉ አገልግሎት እንደሚሰጥ እንዴት ነው፣ ለኤች አይቪ ቫይረስ ለተለያዩ በሽታዎች አያጋልጥም ወይ ካለ ኮንዶም ማድረግ ምናምን ሲል ችግር የለውም እርስዎ እንደፈለጉት ብቻ ሁለት ሺ ብር ከከፈሉ ከኮንዶም ውጪ ሲያደርግ በኮንዶም ደግሞ አንድ ሺህ ብር ነው ብለው ነግሯቸው ከዛ በኋላ ሁኔታው በጣም ገርሟቸው ለትውልድና ሌላ ሀገር ላይ ያለን ተሞክሮ በማንሳት ለፍቅር ቀጠሮ አስተያየታቸውን የሰጡትና ትንሽ በጣም አስገራሚ ነገር ነው። በውጭ ያለውን ተሞክሮ ሲያነሱት የነበረው ውጭ ሀገር ላይ ሴትን በገንዘብ መግዛት ክልክል ነው። በገንዘብ በመግዛት እንደዚህ ለገበያ ማቅረብ ራሱ በወንጀለኛ መቅጫ ሕግ አለው። እኛ ሀገር ላይ በህጋዊ ሆኖ ራሱ መሰራቱ ሕግ ላይ ትልቅ ክፍተት አለ። አስተያየትን መስጠት እንችላለን ብትተባበሩ ሚዲያዎች ብለው አስተያየት ሰጥተዋል። በብዙ በማህበራዊ ማህበራዊ እሴት ላላቸው እንደ ኢትዮጵያ ላሉ ሀገሮች ደግሞ ትልቅ ትምህርት የሚሆን ይመስለኛል። አሜሪካ ውስጥ ሌጋሊ በህጋዊ ደረጃ እንደዚህ አይነት ነገር የለም ብለው ነው የነገሩ እንሳቸው አንድ ሴት ጋር አብረው አድረው ገንዘብ መስጠት የፊልሞች ላይ እናያለን አልኳቸው። በጣም ተደጋጋሚ ነገሮች ስንጠይቃቸው ነበር የሴተኛ አዳሪነት ኖ፣ እንደዛ ሳይሆን መስጠት ይችላል፣ በገንዘብ ገንዘብ መስጠት ይችላል። በገንዘብ መግዛት ግን እሷን ተደራድሮ እንደዚህ ሰጥሻለሁ እንዲላርግሽ ግን ማለት አይችልም ብለው በህግ አለ ብለው ተናግረዋል። እና እኛ ሀገር ላይም ሰዎች ላደረጉት ለመርዳት ለሚፈልጉት ነገር መስጠት ይችላሉ። ሌጋሊ ግን ወይም በህጋዊ መንገድ ገንዘብ ተደራድረው እንደዚህ አይነት ነገር ከማድረግ ቢቆጠቡ መልካም ነው። ምክንያቱም ብዙ ወጣቶች በእንደዚህ አይነት ሁኔታ ህይወታቸው ይበላሻል። በሽታዎችም የተለያዩ ጉዳዮችም ስላሉ ነገሩን ሳጣራሉ ብዙ ሰዎች ሲነግሩኝ ጎንደር ዩኒቨርሲቲ ላይ ይሄ ጉዳይ ገጠመኝ እንጂ በብዙ የሀገራችን ዩኒቨርስቲዎች ውስጥ እንደዚህ አይነት ድርጊት እንደሚፈጸምና እጅግ በጣም አዝኜ ወደ አሜሪካን ሀገር ከሄድኩ በኋላ አሁን የእናንተን ፕሮግራም ስሰማ ብዙ ነገሮች እያስተላለፋችሁ እንደሆነ ስለሰማው ለትውልድም ለመንግስትም ብትነግሩልን ብዙ ትምህርት ሊገኝበት ይችላልና ይሄ ነገር ባካችሁ አሳስቦናል ብለው እንደ አባት ትልቅ ምክር አይነት አዘላስተት ሰጥተውን የነገሩን ና ትንሽ ጉዳዩ አሳሳቢ ይመስለኛል። ዩኒቨርሲቲዎች ላይ ተደጋጋሚ ነገሮች እንሰማለን። እዚህ ላይ ብዙ ነገር ማለት እንችላለን። ምናልባት ጃፊም የተወሰኑ ሀሳቦችን ትጨምርበታለ ግን ትልቅ ሀገራዊ ጉዳይ ነው በእውነት ከትውልድ ጋር የሚገናኝ ከሀገር ጋር የሚገናኝ እንደ አንድ ግለሰብ ገጠሜ ብቻ የሚነሳ ጉዳይ አይመስለኝም። ይሄ ነገርና በጣም አሳሳቢ ጉዳይ በተደጋጋሚ እንሰማለን። የዚሁ መዲናችን ውስጥ የሚገኙ ትላልቅ የትምህርት ተቋማትን ጨምሮ በክልልም የሚገኙ የዩኒቨርስቲዎች አካባቢ እንደዚህ አይነት ነገሮች ተደጋጋሚ ነገሮች እንደሚፈጸሙ እንሰማለን። ከቤተሰብ ርቆ የሚሄዱ ተማሪዎች በእንደዚህ አይነት ነገር ውስጥ በይበልጥ ደግሞ ሴቶች እስከ ቡና ቤት ድረስ እስከ መስራት የሚደርሱ ሴቶች አሉ እየተባለም መረጃዎችን እንሰማል። እንደውም በቅርብ ከየትኛው ዩኒቨርስቲ ውስጥ እንደሆነ በእርግጠኛ ባንሆንም አባት የራሱን ልጅ በሆነ አጋጣሚ ላይ ስም ዝርዝሯ ፎቶዋ እንደመጣለት ሰምተናል። በጣም አስደንጋጭ ነው። አባት ነው አስብ። ምናልባት እሱ ጋር የሚነሱ ሌሎች ጥያቄዎች ይኖራሉ። ግን ልጁን ለእንደዚህ አይነት አላማ የሆነ ቤት ገብቶ ሴት ትፈልጋለህ ሆይ ተብሎ የገዛ ልጁን ፎቶ አይቶ ደንግጦ የወጣ ሰው አለ። አሁን እንደዚህ አይነት ነገሮች ሲሰሙ ምን ደረጃ ነው ይሄ ነገር እየደረሰ ያለው? ስም ላለመጥቀስ ያህል እንጂ እኮ ውስጥ ለውስጥ ዩኒቨርሲቲ ዶርሞች ለቤርጎ ፐርፐዝ፣ ለቤርጎ አላማ እየተከራዩ ነው የሚባል መረጃ ትሰማል። አሁን ይህን ነገር ስትሰማ በጣም አስደንጋጭ እንደሆነ ነው። እውነት ነው። ሰውየውም ምናልባት ከውጪ እንደመጡ በአጭር ጊዜ ውስጥ እንግዲህ ይህንን መረጃም ከሌሎች አካባቢዎች ላይም እንደሚፈጸም ተነግሯቸው ሊሆን ይችላል። ና እኛ ደግሞ እዚህ ሆንን እንደ ሚዲያም ሰው ደግሞ በተደጋጋሚ የሚደርሱ መረጃዎች አሉ። በጣም አስከፊም አሳዛኝም። መንግስትም ቆም ብሎ ዩኒቨርሲቲዎች ዛሬ ሰላሳ አምስት ደርሰዋል። የዩኒቨርሲቲዎችን ቁጥር ከማስፋት ባለፈ ግን እዛ ውስጥ ምን አይነት ትምህርት መሰጠትም አለበት ብሎ ከማሰብ ባለፈ ዩኒቨርሲቲ ውስጥ የሚያድጉት የሚማሩት ወጣቶች እንዴት ነው እዛ ውስጥ ታንጾ መውጣት ያለባቸው ትምህርቱን ማስተማር ብቻ ሳይሆን በደንብ ደግሞ በ ሰን ምግበር አንዳንድ ዩኒቨርሲቲዎች የሰዓት ገደብ ያወጣሉ እየተባለ ሲነገር እንሰማለን። ከዛም ባለፈ ግን የሆኑ ክፍተቶችም እንዳሉ የሚያሳይ ነገር ይመስለኛል። ቤተሰብ ባለበትም ሆኖ እንደገና ደግሞ የትምህርት ቤቱ ተቋማት ኃላፊዎች እንደገና ትምህርት ሚኒስቴር መንግስትም ዜጋም እዛው አካባቢ የሚኖርም ማህበረሰብ ነገም በራሱ አሁን ወላጅ እዚህ ቦታ ላይ ሄዶ እንግዲህ የራሱን ልጅ የሚያገኝ ከሆነ ምንድን ነው እሱ ምን ላይ ተደርሷል የሚል ነገር ነው። ለማንኛውም በጣም አሳዛኝም ነው ለማውራት የሚከብድ አይነት ቦታ ይመስለኛል። አሁን ነገሩ በጣም የሚያሳዝንም ነው። እንደ አንድ ነገናገር ተረካቢ የሚሆኑን ሰዎችን የሚያፈራው ዩኒቨርሲቲ ነው። ዩኒቨርሲቲና ሌሎቹ ከፍተኛ ተቋማት ነው ሀገርን እንዲረከቡ የሚያደርግ በእውቀት በስነ ምግባር አድገው በሁሉ ነገር ጥሩ ደረጃ ሊደርሱ የሚችሉትን ሰዎች የሚፈሩበት ቦታ በእንደዚህ አይነት መልኩ ማሰብና ለአደጋ የተጋለጠ ማህበረሰብ እንዲፈጠር ምክንያት መሆን በጣም የሚያሳዝን ነው። ከዛ በተጨማሪ ግን አንድ ችግር ያለ የሚመስለኝ ነገር ዘመናዊነትን የሚለካበት ወይም ደግሞ አራዳ፣ ብልጥ ምናምን የሚባሉ ነገሮች ይሄ ዩኒቨርስቲ ውስጥ የምትቅም ከሆነ ምትጠጣ ከሆነ ከሴት ጋር የምታደርግ ከሆነ ዘመናዊነት ተደርጎ መወሰዱ ስህተት ነው። እሱን አሁን ትልቁ ነገር አንድ ሴት ከ የተለያዩ ወንዶች ጋር መውጣት መቻሏ፣ መጨፈር መቻሏ፣ ክለብ መሄዷ፣ እነዚህ አይነት ነገሮችን ትልቅነት ተደርጎ እየተወሰደ ነው። ትልቅ ክብር ተደርጎም ነው በጓደኞች ማለት እየተወሰደ ያለው። ይህ አስተሳሰብ ነው አሁን መሰበር ያለበት። እንደዚህ አይነት አስተሳሰቦች ከተሰበሩና እውቅና ከተነፈጉ ምን ሊሆን ይችላል ማለት ነው ውጤታማ የሆነ በትምህርቱ ስኬታማ የሆነ በስነ ምግባሩ ውጤታማ፣ ጥሩ ስነ ምግባር ያለው እንዲሁም ደግሞ በአጠቃላይ ለማህበረሰብ ያለው እይታ ከሶሻል ላይፉ ማህበራዊ ህይወቱ የተሳካ የሆነ ትውልድን ማድነቅ ስንችል፣ ማክበር ስንችል እሱን መከተል ስንችል ነው ነገሮች ሊለወጡ የሚችሉት። ስለዚህ ምዕራባውያን በአስራዎቹ እድሜ በጣም ደግሞ አስቸጋሪ ምን መሰል ዩኒቨርሲቲ እስኪገቡ ድረስ እስከ አስራ ሁለተኛ ፕሪፓራቶሪ ማለት ነው ፕሪፓራቶሪ ሁለተኛውን አመት ተምረው ዩኒቨርሲቲ እስኪገቡ ድረስ በቤተሰብ ቁጥጥር ስር ይሆናሉ። ዩኒቨርሲቲ ሲገቡ ግን በተለይም ደግሞ ከቤተሰቦቻቸው ተነጥለው ወደ ሩቅ ወደሆኑ ከተሞች የሚሄዱ ወይ ከአዲስ አበባ ወደ ሌላ አካባቢዎች የሚሄዱ ከሌላም ቦታ ወደዚህ የሚመጡ ሰዎች ሀያ አራት ሰዓት ሙሉ በራሳቸው በራሳቸው ቁጥጥር ስር ነው የሚሆኑት። ከቤተሰብ ይወጣሉ። በራስ ቁጥጥር ከቤተሰብ ስትወጡ ባለበት ጊዜ ውስጥ በራስ መዋልንም ቤተሰብ ማስለመድ መቻል አለበት። አንዳንድ ጊዜ ሙሉ ለሙሉ ሀያ አራት ሰዓት ታስሮ የነበረ ሰው ሲለቀቅ ማለት ነው በጣም አስቸጋሪ ነው የሚሆነው። ስለዚህ እስከ አስራ ሁለተኛ ክፍል ፕሪፓራቶር እስከሚሆኑበት ጊዜ ድረስ እነዛ ልጆች ሲያድጉ ቤተሰብ ውስጥ ኃላፊነት እንዲሰማቸው በእነሱም እምነት እንዳለን እነሱም ራሳቸው መጠበቃቸው ያለውን ጥቅምና ሌሎች ነገሮችን ማስረዳትና እንዲለምዱት ማድረግ መቻል አለብን። ያንን ነገር መልመድ ከቻሉ ከሚቀጥለው ሕይወታቸው ምን እንደሚገጥማቸው ማወቅም ከቻሉ እነዚህ ነገሮች መከላከል ይቻላልና አስተሳሰቡ መቀየር አለበት። አንድ ሁለት ደግሞ አስተዳደሮች ይመለከተናል የሚሉ ሰዎች መኖር መቻል አለባቸው። ማህበረሰቡ እዛ አካባቢ ያሉ ማህበረሰቦች ይሄ ችግር የኛ ነው ማለት መቻል አለባቸው። የመንግስት አካላቶችም እነዚህ ነገሮች መቆጣጠር አለባቸው፣ ህግ አስከባሪዎችም ሌሎችም ጭምር ማለት ነው። ሚዲያዎችም ኃላፊነታቸው መወጣት አለባቸው። እነዚህ ነገሮች ተቀና የእኛ ችግር ነው የሚል ስሜት ውስጥ መግባት ከቻሉ ነገሩን መፍታት ይቻላል ግን አሁን እኔ ምናገባኝ የሚል ነገር ነው እየጎላ ያለው እኔ ምናገባኝን እኔ ያገባኛል ወደሚለው መለወጥ መቻል አለብን ያን ጊዜ ነው ሊቆም የሚችለው ካለዛ ግን ሁልጊዜ እያዘንን ሁሉ ጊዜ እየተቆጨ ነው የምንኖረው የኛዎቻ የራሳችን ሰዎችንም ደግሞ እያጣኑ በጣም አሪፍ ተጨማሪ ነገሮችንም እናነሳለን የተወሰነ ሀሳብን ልጨምር ብዬ ነው አሌክስ ማለት ጃፋር የሰጣችሁት የመንግስት አካላትና የህብረተሰብ ክፍል ውስጥ የሚሰሩ ሰዎች አሉና ና እነሱ ናቸው እኔ ትልቅ ተጠያቂ አድርጌ ወይም መስራት አለባቸው ብለን የምናምነው። የትውልዶች አንዳንዴ ልዩነትን ስናይ ለምሳሌ በደርግ ጊዜ ይሁን በኃይለሥላሴ በድሮ ጊዜ የዩኒቨርሲቲ ተማሪ ሲባል ያለው ክብር እናንትን በታሪክኛ ባንኖርበት አንብበን ብዙ ነገር ተደርተናል። ወላጆቻችን የሚነግሩን ነገር አለ አንድ የዩኒቨርስቲ ተማሪ ወይም የዩኒቨርሲቲ ተማሪዎች ተሰብስበው ፖለቲክሱ ላይ ራሱ ጥያቄ አለን ብለው ሲነሱ ህዝቡ በሙሉ ይከተላቸዋል። ለምን ያውቃሉ ተብሎ ስለሚገመት ከህብረተሰቡ አንድ የተሻለ ደረጃ አውቀዋል ተብሎ ስለሚገመት፣ አሁን ዩኒቨርስቲ ተማሪ ሀገራዊ ስለሆኑ ሴቶች ስለ ራሱ ክብል ኢትዮጵያ ስለምትባሉ ሀገር ሳይሆን የሚያስበው ወይም ድርጊቱን እየፈጸመ ያለው ተራ ስለሆኑ ጉዳዮች አሁን ስለምናወራቸው ጉዳዮች ነው። ስለ ዳቦ መሰለፍ ሰልፍ ሊወጡ ይችላሉ። እነዚህ አይነት ጉዳዮች ጥሩ ነው፣ ሽ መብትን ያስከብሩ ነገር ግን የሚጠበቅባቸው ህብረተሰቡ እነሱ ችግሬን ይፈቱልኛል ብሎ ነው የላካቸው። ወላጅ እናትና አባት ተቸግረው ነው እነዛን ልጆች አስተምሮ ዩኒቨርስቲ የሚልኳቸው። ከእነሱ የሚጠበቀው ነገር ድህነት አደለ። ድህነት በታምር እንደዚህ ዓይነት ነገር ቢያስገባ ልትሞት ትችላለህ፣ ላትሞትም መስዋዕትነት ልትከፍል ትችላለህ። መስዋዕትነት መክፈል ግን አንዱ የችግር መቅረፊያ መንገድ እየተደረገ ስለሆነ ነው። ድህነት ስለሚሳበብ ነው በብዛት። የድሮ አባቶችና እናቶች ግን እኛ ይችን ሀገር ያወረሱን እኔ ብዬ የማምነው ወላጆችም የነገሩኝ ዳሃ ሆኖ እንኳን ክብራቸውን የሚጠብቁ ናቸው። አንደኛ ኢትዮጵያዊ እሴት የሚባል ነገር አላቸው። ያንን ነገር ይጠብቋል። ለዛም ነው ብዙ ጊዜ ጠላት ሳይደፍራቸው ምናምን የተሻለች ሀገር ሆኖ በዚህ ሰዓት ጥሩ ነገሮችን ማውራት የምንችለው። በታሪኮቻችን አንዳንድ ነገሮችን እንዳ አድዋ ብዙ ነገር ስናወራ እነዛ ነገር ተደማምረው ነው መንግስት በዚህ ሰዓት ምን አይነት ኃላፊነት አለበት የሚለውን ደግሞ ስንመጣ መንግስት በብዛት ሀገራዊ ስሜቶችን መፍጠር መቻል አለበት ክፍተት ተፈጥሯል ተብሎ ፓርላማ ውስጥ ራሱ ተነግሯል እንደዚህ አይነት ጉዳዮች እነዚህ የሚፈጠሩት እሴቶችን በማጥፋት ነው በብዛት እሴቶች ከጠፉ ትውልዶች ከተበራረዙ አንተ የኔ የምትለው ነገር አይኖርህም ስለዚህ መንግስት አስተባብሮ ላልማ እንደዚህ ላደርግ ቢል ሊቸገር ይችላል በብዛት ምክንያቱም አንድ ላይ ኢትዮጵያዊ የምትለውን ነገሮችን አሰባስበህ ነው መፍጠር ያለበት አንድ ኢኮኖሚ ሶሾ ማህበረሰብ ለመፍጠር መንግስት ስትራቴጂክ አለው አይደለ? እነዛን የምታደረገው የሚስማማ ትውልድ ስትፈጥር ነው አይደል? ምን አይነት በኢትዮጵያዊነት ላይ ቆንጆ አስተሳሰብ ያላቸው ሴቶች። ይሄ አሁን ስለ ጌ ስለ ብዙ ነገሮች ኢትዮጵያ ውስጥ አሁን ማውራት በጣም በቃ ተለምዷል አይደል? እነዛ የሚመጡት ከዚህ ነው። አንድ ዩኒቨርሲቲ ተማሪ ልትማር ሄዳ እንደዛ ድርጊት የምትፈጽም ከሆነ ካለ ኮንዶም ሁለት ሺህ ብር እየተከፈላት ህይወቷን የምታጣ ከሆነ በመንግስት አካል ኃይለኛ ቁጥጥር መደረግ አለበት። ህጎች ላይ ራሱ ከፍተኛ ውይይት መደረግ አለበት። ምክንያቱም እሴትህን ማጎልበት አለብህ። የምትልካው ሰው ነገ ውጭ ሀገር ኢትዮጵያን ወክሎ ሲሄድ የሚያኮራ መሆን አለበት ኢትዮጵያ ካልሆነ ምንም ዋጋ የለውም። ስለዚህ መንግስት አካላት ላይ ነው ትልቅ ትኩረት የምሰጠው። ሁለተኛ ወላጆች ላይ ያላችሁትን ምክንያቱም መንግስት መንግስት መንግስት መንግስት ብቻ ተብሎ ደግሞ የሚቀር ነገር አይደለም። ህብረተሰቡ አካባቢ የራሱ ምክንያቱም እነዛ መንግስት የምንላቸው ነገ ዛሬ ወላጆቻችን ሆኖ ነው በኋላ ላይ ባለስልጣን የሚሆኑታል። ስለዚህ የሚያፈሩትን ትውልድ ማወቅ አለባቸው በዙሪያው የሚሰሩ ሰዎችና በጣም ትልቅ ትኩረት የሚሰጠውን ነው። ዩኒቨርሲቲ ስለተማርን እናውቀዋለን። ስሜት የሆነ የምንናገረውም ለዛ ነው። ፎቶዎችን አይተናል በተማርንባቸው ዩኒቨርሲቲዎች ሴቶች ተደርድረው ወንዶች ሲመጡ ተደውሎላቸው ይችን ነው የምፈልገው ተብሎ አብረው እንደሚያድሩ ከዛ ካረገዙ በኋላ ሸንኮራ ማሳ ውስጥ እየጣሉ ልጆቻቸውን ብዙ ነገሮችን የሚሆኑ ነገሮችን እንሰማለን አይደል? ዩኒቨርሲቲ ተምረናል ሁላችንም። ስለዚህ እንደዚህ አይነት ጉዳዮች ትኩረት ሊሰጣቸው ይገባል ለማለት ነው። ምናልባት ያነሳነው ጉዳይ በጣም ትልቅ ስለሆነ የተወሰነች ያጠረለች ሀሳብ ለማንሳት ነው። በዩኒቨርሲቲ ደረጃ ያለውን ችግር ነው በስፋት ያነሳነው። አብይ ግን አንዳንዴ እታችም የወረዱ ትላልቅ ችግሮችም ስላሉ ነው። እዛም አሁን ጃፊ ቅድም የጠቀስከው ነገር ይሄ ከወላጅ ሲወጡ ከወላጅ ሲለቀቁ ብለን ያነሳናቸው ነጥቦች አሉ። ወላጆች ስም ስር ሆነው አሁን ላይ የምናያቸው ነገሮች አሉ። በሃይ ስኩል ደረጃ ላይ በኤሌመንተሪ ደረጃ ላይ ተማሪዎች የሚያዩቸው ስማርት ስልክ ተሰ ተሰጥቷቸው በስማርት ስልኳቸው የሚመለከቷቸው ነገሮች በጣም የሚዘገንኑ ነገሮችን ነው የምንሰማውም የምንመለከተውም። በዛ አካባቢ ላይም ካሉ ሰዎች የምትሰማውና እነዛ ነገሮች በጣም የሚነኩ አይነት ነገሮች ናቸው። ከዛ ደረጃ ላይ በዛ እድሜ ያንን ነገር እያደረጉ የሚያድጉ ከሆነ ለእንደዛ አይነት ነገር የሚኖራቸው የነውረኝነት ስሜት ምንም ላይሆን ይችላል፣ ወይንም ደግሞ ያንን ነገር የሚያዩበት እይታ ላይቀየር ይችላል። ስለዚህ ኢሚዲየትሊ ቤተሰብ ጋር በሚወጥበት ሰዓት ደግሞ ሜዳው በጣም ይሰፋቸዋል። የሚሮጡበት የሚንቀሳቀሱበት መድረኩ በጣም ስለሚሰፋ ይህን ነገር ለመተግበር ብዙም አይቸገሩም። እና ወላይ ስርም እያለ ደግሞ ተማሪም እንዲሁም ደግሞ ትውልድ በእንደዚህ አይነት መልኩ እየሄደ ያለበት አጋጣሚን እየተመለከትን ስለሆነ ነው። ወላይ ስር እያሉ በኤሌመንተሪ ደረጃ በሃይስኩል ፓሪ ይዘጋጅ እየተባለ ግቢ ውስጥ ራሱ በይበልጥ ደግሞ አዲስ አበባ ውስጥ በግል ትምህርት ቤቶች ምንመለከታቸው በጣም ዘግናኝ የሆኑ ነገሮች አሉና እነዚህ እነዚህም ነገሮች ደግሞ በወላጅም በትምህርት ቤቶችም አካባቢ በትልቁ መሰራት ስላለበት ነው። ዩኒቨርስቲዎች አካባቢ ያው እንደ መነሻ ስላነሳ ነው ይህንን ሀሳብ ለመጨመር ነው። አድማጮቻችን፣ እናንተ ደግሞ እኛ ብቻ ውርትን አንቀርም ብዙ ገጠመኞችና አስተያየቶች ለአድማጮች ለራሳቸው በተለያዩ ቦታዎች ላይ ያታዘባችሁትን ነግራችሁን መልሰን ለአድማጮች ለመናገር ይረዳን ብለን ስለምናስብ የፍቅር ቀጠሮ ፕሮግራም የፌስቡክ ፔጅ ላይ አሁን ስለ ዩኒቨርስቲ ገጠመኛ አስተያየት መስጠት ይቻላል ብለን ፖስት አድርገናል። በዛ ስራ አስተያየቶች ስጡ፣ እዚሁ እናነበዋለን። ህይወት ሙዚቃ ትጋብዘናለች። ላፍታ ስንመለስ ደግሞ የተለያዩ ጉዳዮች እናነሳለን። የዛሬው የፍቅር ታሪክ እጅግ በጣም ተወዱታላችሁ። ሃይ ስኩል ላይ ያላችሁ ብዙዎቻችሁ ስለ ሚሊሚዲያ ታሪክ ታውቃላችሁ። አብዛኛው ጋዜጠኛ የሆነ ሰው በእንደዚህ አይነት ህይወት ውስጥ ያለፈ ነው ብለን እናስባለን። ጃፊ፣ አረ ጃፋር ቁልፍ ያዥ፣ ያለሚዲያ አዲስ ከተማ ትምህርት ቤት፣ አዲስ ከተማ። አጋጣሚ ሆኖ ደግሞ የዛሬው ባለታሪካችን ስሙ ጃፋር ይባላል። አይደለሁም ብሏል እሱ ሚሊሚዲያው ቁልፍ ያዥ ነው። ጃፋሪያ ቁልፍ ያዥ። ስለዚህ ከዘለጋ ለአንድ አንድ ይለያል። ልጅነት፣ ሊቀ መንበር እና ቁልፍ ያዥ። ትክክል ነው በጣም ግን የተማርንበት አንድ አይነት ነው። ትክክል ነው። አዲስ ከተማ አዲስ ከተማ ነው የተማርኩት። በነገራችን ላይ አሉ ከተባሉ ሀገሪቷ ውስጥ አሉ ከሚባሉ ትምህርቶች ውስጥ አንዱ ነው። አየ አንተን ብቻ ጠርተው እኛ ነው የምንጠረዋለን። እንደዛ እና ብዙዎችን ያፈራ ነው። መልካም ሚኒ ሚዲያዎች ላይ በብዛት ሁላችሁም በየትኛውም የኢትዮጵያ ክፍል ላይ ተምራችሁ ትመጣላችሁ ብለን እናምናለን። እውቅና እኔም ትምህርት ቤቴን ብሰል ደስ ይለኛል። እንደውም የእድገት በህብረት ወይም በየነ መሬድ የድሃዎች ትምህርት ቤት እኛ ድሀዎች አንድ ነገር ትዝ ብሎኝ ነው። ጨርቆስ አካባቢ ጓደኛችን ለምን የት ነው የተማርሽው ስንላት የትምህርት ቤቱ ስም ወንድማማች ነው ያው እና እንግሊዝኛ ስለሆነ እንዳይለኝ ይሆናል። እና ለማንኛውም ከዛ መነሻ የሆነ በነገራችን ላይ ግን በጣም እንወዳቸዋለን፣ በጣም ነው የምናከብራቸው ትምህርት ቤቶቻችን በማንነታቸው እኛ ናዱሰናል። ብዙዎቹንም ጠቅሟል በስማቸው ሁሌ የምንጠራችኋለን፣ እንኮራባችኋለን። እናመሰግናለን እናመሰግናለን አድማጮቻችን፣ ትምህርት ቤቶቻችንንም እናመሰግናለን። ሕይወት ሙዚቃ ተጋብዘንና ስንመለስ ከዛ ጋር የሚገናኝ ነው። ከሚሊ ሚዲያ ጀምሮ ያጋጠመውን የፍቅር ነገር ነው የሚነግረን ጃፋር። የስቱዲዮ ጋዜጠኛ ሳይሆን ባለታሪካችን ይነግረናል። ሙዚቃውን ሰምተን ቀጥታ ወደ ታሪኩ ብንሄድ ይሻላል። ከዛ በኋላ ተፈላላጊዎችን የዲያስፖራዎቹን ስላሉ አድማጮች ጠብቁን። መልካም ቆይታ ይሆንላችሁ።